ባንኩ በ28 ሚሊዮን ብር ካፒታልም ተመስርቷል። ፈርስት አዲስ ኢንቨስትመንት ባንክ የመጀመሪያው ኢንዲፔንደንት ኢንቨስትመንት ባንክ በመሆን ፈቃዱን ጥቅምት 20 ቀን 2018 ዓ ም ተቀብሎ ሌሎች የካፒታል ገበያ አገልግሎት ሰጪዎችን ተቀላቅሏል። ፈርስት አዲስ ኢንቨስትመንት ባንክ በኢትዮጵያና በተለያዩ ሀገራት ከፍተኛ ልምድ ባላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን የተቋቋመ በአይነቱ ለየት ያለ ኢንዲፔንደንት ተቋም ነው። በኢትዮጵያ ፋይናንስ ኢንዱስትሪ ውስጥ ፈርስት አዲስ ኢንቨስትመንት ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ከባንክ ግሩፕ ከሚቋቋሙ ውጪ ፈቃድ የተሰጠው የመጀመሪያው ኢንዲፐንደንት ኢንቨስትመንት ባንክ ነው ሲሉ የባንኩ መስራችና ዋና ስራ አስፈጻሚው አቶ ሚካኤል አዲሱ ተናግሯል። ባንኩ በ28 ሚሊዮን ብር ካፒታል መመስረቱን ዋና ስራ አስፈጻሚው አክለውም ገልጿል። ፈርስት አዲስ ኢንቨስትመንት ባንክ በቅርቡ ወደ ኢትዮጵያ ሰነደ መዋል ንዋዮች ገበያ አገበያይ አባል በመሆን ሰነደ መዋል ንዋዮችን ለማገባየት እቅድ ይዞ እየተንቀሳቀሰ እንደሚገኝ ብስራት ሬዲዮም ሰምቷል። የባንኩ ዓላማ ፍላጎት ተኮር የሆኑ የኢንቨስትመንት መፍትሄዎችን ለግለሰቦች፣ ለድርጅቶችና ለመንግስት በማቅረብ የካፒታል ተደራሽነትን ማጎልበትና ዘላቂ የኢኮኖሚ ልማትን ማምጣት ነው ሲሉ የባንኩ መስራች አቶ ሚካኤል አዲሱ ተናግረዋል።